ተነጋገሩ እኔ አሁን ነገር ህግ ቦታ አሁን ነው ማለት ያደረጉ ነገር አለ። ሰላም ቤተሰብ። እንግዲህ ያው ዛሬ በናና ፋሚሊ የመጣሁበት ምክንያት ሰሞኑን እየተፈጠሩ ያሉ ነገሮች በዚህ ሶስት አራት ቀን ውስጥ እኔ ምን ብዬ እንደምነግራቸው አላቅም። ምክንያቱም እኔም ከእናንተ እኩል ያለሁት እናንተ እንደምታዩት እኔም በቪዲዮ የማየው ነገር ነው እና ግራ ስለአጋባኝ ነው ዛሬ የናና ፋሚሊ ካሜራማን ጠርቼ እዚህ እናንተ ጋር የቀረብኩ በምክንያት ቤተሰብ። እኔ ጨንቆኛል፣ ምን እንደማድረግ ራሱ ግራ ገብቶኛል። ታ ደግሞ ስደውሉልኝ ነበር፣ ለእኔ ምን ሆኖ ነው ምትሉኛላችሁ? እኔ ምን ብዬ ልመልስላችሁ? እኔ ቤተሰብ፣ እኔም እንደናንተ ነኝ። በቃ እሱን ሳገኘው በቃ ልውስጥ ሆኖ እኔ ለሁለት ምናምን በቃ ጨርሶ ምናምን የሚያወራ ነገር የለምና ግራ ስለገባኝ ዛሬ ምንድነው በቃ ይሄን ሰሞን እሱም የሆነ ቪዲዮ እየሰራ ነበር። ከጓደኛ ጋር ሆነው የሆነ ሉስት ውስጥ ገብቷል። የሆነ ቁማር ውስጥ ይሁን የሆነ ውስጥ ገብቶ የሆነች ልጅ እየተከታተሉ ነበርና ከሷ ላስ አልወርድም። አሁን እራሱ ባገኛ ማን ነው ቀጥታ ህግ ቦታ ነው መስዳት። ምክንያቱም በቃ አብርሽ ላይ እየተሰራበት ያለው ነገር በጣም መጥፎ ነገር ነው። እኔ እንዴት ነው ምናጋቸው ዳኒ በኩል አስደውዬ ልጁን ያውቁታል እና ልጅቷን ካለችበት ጉድጓድ ማን ነው በቃ ካለችበት። ምክንያቱም የሚሆነው ወይ በሷ ምክንያት ነው ወይ በሱ ምክንያት ነው። ሁለቱም ወይ ለህግ መቅረብ አለበት ወይ ደግሞ ያለውን ነገር እውነታው መውጣት ስላለበት ነው። ቤተሰብ እኔ ያው እነ አብሪ ሰፈር ነው ያለሁት። በቃ ያለውን ነገር እውነታውን ማውጣት አለብን። እኔ ሪስቷንም አይቻትም አላቅም፣ እንዲህ በሚዲያ ነው ያየኋት። ሲቀርጻ ሲፖስት ተደብቆ ምናምን ነው። አንቺ ምን ሆነሽ ነው አንቺ ምን ሆነሽ ነው? አብርሽን ምንድን ነው ያደረግሽው? ምናምን ትያለሽ እ ልጁ ምንድን ነው ያደረግሽው? ምንድን ነው ሚያቀው? እዚህ ደስ ራሱ የመጣችው በጣም አስቸገረች። አንተም እኮ እዚህ ነገር ውስጥ አለበት ታውቃለህ። ታዲያ ምን ሆኖ ነው ልጁ እንደዛ

አንድ ቆይ የዛኔ ምንድን ነው ያደረግሽው? ልጅ ልጁ ምን ለማታታ አስፈጣም እያበደ ነው ልጁ። ማን እየዛተበት እንደሆነ አላውቅም። አንቺ የዛኔ ትምህርት የምትይ የሆነ ነገር ካደረገሽ በኋላ ልጁ በነጋታው የሆነ ነገር ሆኗል። በቃ እኛ ማናውቅ አብርሽ ነው የሆነ ነገር አለ። በቃ ምን እንዳደረጋችሁ ምን እንዳዘይክሽ። አንቺ ቆይ ምን አንቺ ለቀኝ ለቀኝ። አንተ ተው፣ በመነጋገር መፍታት ያለብን አልኩ አንዴ

አንተ መረጋጋት አለ። በዚህ አሁን አሁን በግልጽ መናገር ካለብሽ መናገር ትችያለሽ። በቃ ግን ልጅቷ ምን የምታውቀው ነገር የለም ካለ ማለት ነው። ሁሉንም ነገር አንቺ ላይ ከሆነ አንተም እሷም ማ ነው ሕግ ቦታ ነው መወስዳችሁ። አፋችሁን እንትን ትላላችሁ ምናምን ትላላችሁ እንዴ? አንተ ይዛኔ በድብቅ ምን እያደረገ ነበር? ሲጀመር በድብቅ ምን እያደረገ ቪዲዮውን ነው አስገብታችሁት? መያውን ነገር ውስጥ እኔ ብቻ ለእዛ ብለሽ ነው? እንደዛ ነው። እንደዛ እዛ እንገናኛለን። ካሜራውን አጥፋለሁ እና ሕግ ቦታ እንገናኛለን። አንተ በር ላይ ነኝ፣ እባክህ ናውጣ። በር ላይ ነኝ። እሱን ያስተዋል እንደ እኮ ውጣ። ምን መጥቼ እንትን ጎትቼ ላውጣ እንዴ? እኔ ቤተሰብ፣ እኔ ከዚህ በላይ ምንም ማድረግ አልችልም። ያው እሱም እሷም ለሕግ መቅረብ ካለባቸው ይቀርባሉ። ናውጣ እባክህ ና፣ እዚያ ይቆማል እንዴ? እዚህ እየጠበኩህ አይደል እንዴ? እኔ በቃ ቤተሰብ እኔ ምን እንደምልም አላቅም። እሷም እሱም አምጥቻቸዋለሁ። ቤተሰብ ያው እንግዲህ እንዳያችሁት ነው። መጠየቅ ካለባችሁ ለሕግ እነሱ ሁለቱ ናቸው። እሱ የሚለውን ነገር ሰምተህ እነሱ ተጠያቂ ካልሆኑ ደግሞ የእሱ እሱ እያስጨነቀ ያለው ነገር እየተደረገ ያለው ነገር ደግሞ እንትን ማለት አለብን ካልሆነ ማለት ነው እና እያልኳ እንዴ ምን ልምጣ እንዴ ካሜራውን አጥፋ ምንድነው? ና አብርሽ እንፈልገ ይድነ ና ሲጀመር እናንተ ናችሁ በቃ ነገር ያደረጋችሁ እኮ አሁን ማን ነው የምናውቀው አሁን ነው በቃ ምንድነው ማን ጥፋተኛው? ጥፋተኛው ማን ነው? ለምንድን ነው እንደዚህ እንኳን? አንተ ምንድን ነው የሆንከው በእሷ ምክንያት? ካሜራውን ተው፣ ካሜራውን ተው። ና እዚህ፣ ካሜራውን ተው። ና እዚህ ና። ማውራት ካለብን አሁን ግልፅውን መናገር አለበት። ምንድን ነው የሆንከው? ነግራችሁ ሰፈር እየተበጠበጣ ሚዲያ ላይ እየወጣ ምንድን ነው ለምን አትነግረንም? ምንድን ነግራችሁ? እኛ ያደረኩ ነገር አለ እሱ የዛተብኝ ነው። እኔ ምንም በማላት ገና ዝትብሽ አለ። በአንቺ ምክንያት ነው ያለው። ምክንያት ነው ወይስ በእኔ ነው? እሷ የሆንኩን ነገር ተናገር። እኔ እየተደወሉልኝ ነው ያሉት የተጨነቁ ነው ያሉት። ታዲያ ምክንያቱን ንገረና

ምንድነው? ያው ሁለት ሰዎች ምናምን፣ ሁለት ሰዎች እያልክ የነበረው ምንድነው? እኮ ምንድነው? ንገረን። ምንድነው አንተ የምትደብቀው? የምትደብቀው ነገር ካለ ወይ ከእሷ ያለን ነገር ንገረን። እሷ ምንም የለችበትም አልኳቸው እኮ። እሺ፣ የደረዘ ነገር የሚነገር አይደለም። ምንድነው እኮ ወይኔ ምንድን ነው ምነገር ማይ ነው መጀመሩን አጠፋው። መጀመር ነገር ውስጥ የለችም። አንቺ ነሽ ሰው ልከሽብኛል። እኔ ምን አልኩኝ? እንደዚህ አይደለም። እነሱ ሊያደርጉኝ የነበረው ሌላ ነገር ነገር አይደለም። ነገር ካሜራውን ካሜራ አጥፋው። ካሜራውን አጥፋለህ? እሺ። እዚህ ካሜራውን ጋር ነገር ጤነኛ አይደለም። እኔ እየለፋ ያለው እኮ ላንተ ነው። ቢገባ ማለት ነው። አሁንም እኮ እንትን ምትልኮ ነው ያስጠይቃቸው ለገዲ የነ በማን እንደሆነ በምን አውቃለሁ? እኔ በማን እንደሆነ ያኔ ለምንድን ነው ለዛ ነገር ግማ ማን እንደሆኑ። እኔ ይሄንን ነገር የምርን ነው ግን የምርን ነው። በእግዚአብሔር አታስጨንቁኝ። ልደፈር ነበር ልበላችሁ ነማናያለሰገእማም ሲማን እንደዚህ አልመሰለኝም። በቃ እኔ ምን እንደምልሽ አላውቅም። በጣም ይቅርታ እስካሁን ላደረኩሽ ነገር ምናምን ይቅርታ። እኔ በቃ ለእነሱ ስል፣ ለእነዛ ሰዎች ስል ብዙ ጊዜ ልናገር ሞከርኩኝ እኔ ይሄንን ወይ፣ ሁለቱንም እንደዛውም፣ አንድ ብቻ አይደለም የሚዲያ የሚነገር ነገር አለ። በቃ እንዴት ሰው ያው፣ ምን ወንድ ሆኖ ወንድ ላይ አስበው፣ እንዲህ ዓይነት ጥቃት አሁን ነው የምልህ፣ ያደረጉ ነገር አለ፣ ያደረጉ ነገር አለ። ወይ እኮ ምንድን ነው ያደረጉ? እሺ፣ እንትን አድርገዋል። የምታውቀው ነገር አለ። እሺ፣ ከዚህ በፊት አጋጥመዋል። ሰዎችን አይታችሁም? አላቃቸውም። እኔ ሊዘርፉኝ የመሰለኝ እሺ፣ ሊዘርፉኝ መስሎኝ ነበረ፣ እንደዛ ሲደረግ ግን ደግሞ እንደዛ በምንድን ይወሰዱ መኪና ታልጋምና ምንም መኪና አይደለም እየገባው ነበር። ታክሲ ምናልባት ከሷ ጋር ያጋጣጠመው በዛ ማታ መሆኑ እየገባው ነበረ። ሁለት ናቸው መጡ። እኔ ሊዘርፉኝ መስሎኝ ነበረ። ውረዳሉ ከዛ በኋላ የተፈጠረው ነገር

ቤተሰብ እኔ ምን ብዬ እንደምነግራችሁ አላውቅም። እንዴት ልንገራችሁ? ይሄን ነገር እንዴት ወንድ፣ ኧረ ቤተሰብ፣ እኔ እንዲህ አልመሰለኝም። በቃ ማለት እንዴት ነው ወንድ ልጅ ወንድ ልጅን? በሚካኤል ቤተሰብ፣ በጣም ይቅርታ። እኔ ይሄ ባይፖሰትም ደስ ይለኛል። አላውቅም። ብቻ አብሽ እና ሐኪም ቤት ነው የምትሄደው። ተነሳ አንተ፣ በቃ እንሂድ። ተነሳ እንሂድ። የት ነው ያለብኝን ነገር እያወቅሁኝ መጨነቅ አልፈልግም። አይደለም የተወጋው ነገር እርግጠኛ ምን እንደሆነ በምን ታላቀ? በቃ እኔ የመርፌ ምልክት ነው በደም አለ የረጋ ደም እናያየሁት፣ እሺ